አሰላሙ አለይኩም ወረሕመቱላሂ በበረካቱ ደና የተከበራችሁ የቻና ላይ ተከታታዮች፣ እንዴት ናችሁ? ከኔ ጋር አልሀምዱ ሊላህ ረቢል አለሚን። ዛሬ ወላሂ በጣም ማዘኛ ልቤ ተሰብሯል ማለት ነው። አገራችን ላይ ያለው ሁኔታ ከባድ ነው እና ትናንትና አላህ ነው ያወጣነኛንም። ወላሂ ከባድ ሁኔታ ነው ያለው። ብቻ እስኪ ዱአ አድርጎ እህቶቼ፣ እንደው በጣም ያሳዝናል ሁሉም ነገር እና እስከ መቼ ሰላም ናፍቆን? እኔ እንጃ። ትናንት አሁን ወላሂ እኔ ዛሬ ራሱ ቪዲዮ ለቃለሁ ብዬ አላሰብኩምም። በቃ ስብር ነው ያልኩት። የሚገርማችሁ በቃ ማታ አካባቢ ላይ እንደዚህ ተኩስ ተጀምሮ ነበረ፣ እና በራችን ላይ ነው በቃ እንደዚህ መሬቱን ሰንጥቆ መሳሪያ የድሽቃ ነው ወይ የብሬን ነው ምናምን ይላሉ። ይሄ እንትኑ ማለት ነው ያረፈው እርሳሱ ጥይቷ ጫፏለች አይደለ? እሷ እንደዚህ መሬት ውስጥ እንደዚህ ሰንጥቃ ገብታ መሬቱ እንዳለ እንትና አለ ማለት ነው፣ ተቆፈረ እና እዛ ደግሞ ሁላችንም ነበር። በተለይ ትናንሾቹ ልጆቼ ማለት ነው ከእነሱ አጠገብ ነው እንደዛ የተፈጠረው። እና በቃ ምኑን ከምኑ ላንሳው፣ ማንኛውን ልጅ ወስጄ ማንኛውን ላስቀር። እና በጣም ከባድ ሁኔታ ነበር ትናንት ያሳለፍ ነው። እና ውዱቺ ያማል አንዳንድ ጊዜ። ከባድ ነው እና እንኳን አላህ አወጣን። አላህ እንግዲህ ቀኑ ያልደረሰን ሰው በቃ በምንም አይነት መልኩ ቢሆን በሰበብ ያድነዋል። እና በዛንታይም አሁን ቀኑ የደረሰ ኑሮ በነበረ በቃ ያቺ ጥይት የዛ መሬት ውስጥ የገባች ጥይት እንግዲህ ለሰው ትሆን ነበረ። ብቻ አልሐምዱሊላ። ከባድ ነው ይሄ መሳሪያ የሚባል ነገር በቃ ደሃውን ህዝብ እየጎዳ ነው ያለው፣ እየጨረሰ ነው ያለው። ወላ ከሳምንት በፊት እዚህ እኛ ጋ የተመቶ የመጣ ሰው ነበረ። ያው ታውቃላችሁ፣ ሊብሶን ቢመታ መሀላም በሚመጡ ሱርጌሳ ነው። እና ያው ጉሩን ተመቶ ነበረ የመጣውና ውስጥ ላይ ገብቶበታል። ይቺ አሁን እንትን የወደቀችዋ ጥይት በውስጥ ገብታ በታፋ ውስጥ በጣም አብጦ ነበረ እና በቃ በጣም ይሰቃያል ሰውየው። የሚገርማችሁ ነገር እና በቃ ምን ነው ቅንጭላቴን ብሎኝ በነበረ አለ፣ ይህን ሁሉ ስቃይ ያኔ በቃ አንድ ጊዜ ሞት ሞታለ፣ በቃ ይህን ሁላ ስቃይ እንትን አይለኝም ነበረ አለ። እና በቃ ያ ገና ሌላ ቦታ ወደ ደሴ ወይም ሌላ ቦታ ሂዶ ነው ኦፕሬሽን ተደርጎ የሚወጣለት ብረቱ ከውስጥ እና ያ ሁላ ስቃይ እንግዲህ በጣም ያቃጥላል። ብዙ የተመቱ ሰዎች አጋጥሞኛል። በጣም ነው የሚያቃጥለው ብለዋል። በቃ እንደውም ሲ እንደመታቸው ሁሉ ውሃ፣ ውሃ፣ ውሃ ነው የሚሉ በቃ እዚህ እኛም ጎረቤት የተመታ ነበረ እና በባለፈው እና በቃ እንደዚህ ውሃ ስጡኝ፣ ውሃ ስጡኝ እኔ ራሱ በቃ በጣም ሲለምን እንዲው ብንሰጠው ሰምን ችግር አለሁ ሁላ ብያለሁኝ እንደዛ በቃ እንደ እንዶ ስሞትላችሁ እንደሆን እንደዚህ እንደሆነ ላላህ ብላችሁ እንደ ስጡኝ ምናምን ውሃ ሲል ማለት ነው። ግን ከተሰጠው ውሃው ያው ይጎደዋል መሰለኝ፣ እንደዛ አይፈቀድም አሉ። ብቻ ከባድ ነው ስቃዩ ብታዩት። በቃ እኔ እንጃ መግለጽ ራሱ አይቻልም። እኔ ወንድሜን ራሱ ሊብሶ መቶት ነበረ መሳሪያ እና በዚህ በታፋው ገብቶ ነው የወጣው ሲወጣ ይሻላል። ግን ከበረደ ከሆነ ጥይቱ የመጣው እዛው ሰውነት ላይ ይቀራል እና ያ ከባድ ነው በጣም። አሁን ወንድሜን ሲመታ ሲመታ እኔ ታፋውን መቶ ቦት ፎት ነው የወጣው ሁለቱም እግሩ ተመቶ ነበረ። በብረት ገብቶለት ነው አሁን ድረስ ያለው አልሐምዱሊላ። እና ሰውየው ከሞት ከተረፈ መቼም እንደምንም መዳኛ ሰበብ አላህ ይፈጥርለታል እና ቀኑ ካልደረሰ ያው ፈተና ነው ሁሉም እላችኋለሁ፣ ውዶችዬ። እና በጣም ከባድ ሁኔታ ነው ያለንበት በተለይ ትናንትና ሚንጃ አልሐምዱሊላህ፣ ሲያልፍ ያው ሲወራ ቀለል ይላል እና ለጊዜ ሁላችንም ደንግጠን የሰፈሩ ሰው ሁሉ ተደናግጦ ነበረ። በየቦታው በተለይ ናሲ ሜዳ እዚህ በቃ ናሲስ ሜዳ የጦር መናኸሪያ ነው። ለምን እንደሆነ አላቅም። ቤቶችም እንደዚህ ብቻ ምን ልበላችሁ፣ በቃ መሳሪያውም ፍንጣሪውም ሆነ እንደዚህ ጥይት ወራዋሪም ሆነ እዚህ ነው የሚመጣው። እና ትናንተ ወደ ከተማ ራሱ ምንም የለም ነበረ። እዚህኛ ጋ ነው ነገር ሁሉ እንደዛ ሲንካካ ያመሸው። እና ያለንበት ሰፈር በጣም አደጋ ሰፈር ነው፣ ከባድ ነው። ያው ሁሉም ስራ የሚሰራው ሁሉ በቃ እያቆመ ቤት ዘግቶ እንትን አለ። ያው ልጆቹ እኔ ልጅ የህፃኑ ሁለት ዓመት አልሞላውን ብያቸዋለሁ። አሁን ከወር በኋላ ሁለት ዓመት ይሞላዋል። እና በቃ በጣም ደንግጦ ማለት ነው፣ ዳዳ ድው ድው ይላል። ከዛ እናቴንም ውስጥ ቤት ገብቶ ነይ ነይ ኑቶል፣ በቃ አትሂዱ ወደ ውጭ አትውጡ እያለ ማለት ነው። እንግዲህ በህፃን ልጅ አእምሮ አስቡት፣ እንደዚህ አይነት ጭንቀት ከባድ ነው። እኔ ወላሂ የልጁን እንደዚያ መዋከክ ሳይ ራሱ በቃ እኔ እንዴት እንባይ መቆጣጠር አቃተኝና ከባድ ነው እና ወዶች የዱአ አድርጉ። ወላሂ ረመዳኑም እያለቀብን ነው። እንግዲህ እሁድ አካባቢ ነው መሰለኝ ኢንሻላህ፣ ሄድም እንደዛው ረመዳኑም አለቀ። በዚች ባለችን ጊዜ ወላሂ ዱአ እናደርግ የሀገራችንን ሰላም በቃ ይመልስልን። ሮመዳኑ ሲወጣ ወላሂ ኸይሩን ነገር ትቶ ሰላሙን ትቶ በቃ መጥፎ ነገሩን ይዞ ውጥት እንዲልን። በዚች በሁለት ቀን ዱዓ አድርጎ እህቶች ወላሂ። አላህ ያስተካክለው ሁሉንም ነገር እና ሁሉም በዱዓ ነው የሚመለሰው። አላህ ያስተካክለንላችኋለሁኝ። ኢንሻአላህ ያው የቀረጽኩት ቀርጽላችኋለሁኝ ያልኩት ቪዲዮ ስለ ፍራሹ ምናምን ብዙ ጥያቄዎች እየጠየቃችሁኝ ነበረ። ወላሂ ምንም ፕሮግራም የለኝም አሁን እንደዛ ቀርጬ ምናምን በቃ አይምሮ በጣም ነው እንትን ያለውና አላህ መረጋጋቱን ይስጠኝ። አልቀረጽኩላችሁም፣ እና ኢንሻአላህ የምቀርጽላችሁ ይሆናል ውዶች። ይሄ እናንተንም አላህ ይገዛችሁ አላህ ሰላሙን ይስጣችሁ ቤተሰቦቻችሁን አላህ ይጠብቅላችሁላችሁንም አላህ ይጠብቀን። በቀጣይ ቪዲዮ እንግዲህ ተመልሼ እስከምመጣ ሰላማችን ብዝት ያደርግልኝ፣ የሀገራችንንም ሰላሟን አላህ ይመልስላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ